የምስጋና ቀን ነው። ከዛሬ ስብከቴ ጋር ስብከት ትምህርት ጋር አብሮ የሚሄድ ነው። ምስጋና እግዚአብሔር ምስጋና ያስፈልገዋል፣ ስላደረገልን ነገር እና እንግዲህ ባለን ጊዜ ሁሉ እግዚአብሔር አብሮን እንዲሆን እናመስግን። ጀምር። እግዚአብሔር አባት ይህን እድል ስለሰጠኝ እጀጋርክ ያመሰግናለሁ እግዚአብሔር ሆይ በአንተና በሰዎች ፊት ቆሜያለሁ። ከአንተ የሆነውን ነገር አንተን ደስ የሚያሰኝህን ነገር እንዳደርግ እርዳኝ። ወገንችንም ባርክ። ስለተሰጡ ምስጋናዎች ደግሞ አመሰግናለሁ። በልጅህ በኢየሱስ ክርስቶስ አሜን። ወደኋላ አካባቢ ስለ ትምህርቱ ሀሳብ በደንብ እንትንላለን። እንደምታዩት ብዙ ገጽ ነው ያዝኩት። እንደውም መኪና ውስጥ ወደ ኋላ ቁጭ አድርጌው ወደቀና፣ እዚህ ከደረስን በኋላ አጣሁት። አው ተመልሼ መሄዳለብኝ። ግን አዲስ እኔ አገኘሁት። ዋና ዋና ሀሳቡን እያልን እንሄዳለን። ኢየሱስ ክርስቶስ መከራ ስለ መከራ ስናስብ፣ ኢየሱስ ክርስቶስ እንደ ኢየሱስ ክርስቶስ መከራ የደረሰበት ማንም የለም። ጴጥሮስ በመጽሐፉ ላይ ስለ ኢየሱስ ክርስቶስ በብዛት ጽፏል። የክርስቶስ መከራና ከመከራው በኋላ ስላመጣው ክብር ብሎ ጽፏል ጴጥሮስ መልእክት ላይ። እና ኢየሱስ ክርስቶስ በመከራው ምክንያት ብዙ የጀግንነት ወይንም ብዙ በረከት አስገኝቷል። ምናልባት እኛ መከራ ብለን የምንለው ነገር ምናልባት ቤት ክራይ ሲጨምርብን መከራ ሊሆን ይችላል። ሲርበን መከራ ሊሆን ይችላል። ወይንም ደግሞ ሌላ ትንሿን ነገር በተለይ እኛ ኢትዮጵያውያኖች እንደው ብዙ ጊዜ መከራው ብዙ ነው። ነገር ግን ኢየሱስ ክርስቶስን ደግሞ ስናይ በጣም በጣም ብዙ መከራ ደርሶበታል። በመከራው ምክንያት ግን ያገኘው ክብር ያገኘ ነው ክብር እኛ ደግሞ አለ እና ያንን ነው የምናየው ኢየሱስ ክርስቶስ የደረሰበት መከራና እኛ ዝም ብለን መከራ የምንለው አንድ አይደለም፣ ይለያያል። በጣም ኢየሱስ ያለፈበት መንገድ ቃል በተለይ ስለ ኢየሱስ መከራ ሲናገር በጌተሰማኔ እንደ ደም ነጠብጣብ በውስጡ እንደ ደም ነጠብጣብ ሲፈሳየው ይላል ዮሐንስ። እና ጌታችን ኢየሱስ ክርስቶስ በአካልም በመንፈስም መከራ ደርሶበታል። ፊቱን በጨርቅ ሸፍነው ለማየት ሰው ለማየት እስኪቸገር ድረስ ፊት እስኪዞርበት ድረስ ነው የሚለው። ተሰቃይቷል፣ ተደብድቧል፣ ሰዎች ምራቅም ተፍተውበታል። ስለዚህ ኢየሱስ የመጨረሻውን የንቀት ጥግ አይቷል ማለት ነው። የመጨረሻውን እንግዲህ ሰው እስኪተፉበት ድረስ ያለውን የንቀት ጥግን ካየ በጣም ተሰቃይቷል ማለት ነው። ስለ ኢየሱስ ክርስቶስ የመከራ አይነት ስታጠሙ በተለይ ደግሞ በጠላቶቹ እጅ ከመሰቃየቱ የበለጠ በወገኖቹ የተሰቃየው ይበልጣል። በተለይ በይሁዳ የደረሰበትን ስቃይ ወይም በይሁዳ የደረሰበት ክህደት በጣም ትልቁ መከራ ነው። ስለዚህ የጌታችን ስቃይ የሚጀምረው ከደቀ መዛሙርቶቹ አንዱ በሆነው በይሁዳ የደረሰበት ስቃይ ነው። እንደውም ምን ይላል? የታመንኩት የታመንኩበት የሚለው የታመንኩበት ስላሜ ሰው ያልኩት እንጀራዬን የበላ ተረከዙን አነሳ አስኪል ድረስ። አንድ ነገር ማለት ፈልጋለሁ እዚህ ላይ ስለ ኢየሱስና ስለ ይሁዳ እንደ መግቢያ ይሆን ዘንድ ይሄ የምናገረው ኢየሱስ ክርስቶስ በመንፈሱ ታወከ ይላል። በመንፈሱ ታወከ የሚለውን ሀሳብ የምታገኙት ሁለት ቦታ ሊሆን ይችላል። እኔ ሳየው ሁለት ቦታ ላይ አንድ ጊዜ ወዳጁ አላዛር በሞተ ጊዜ ኢየሱስ ክርስቶስ በመንፈሱ ታወከ ይላል። ሁለተኛው ደግሞ አላዛር እንደዚህ ካለ በኋላ በተለይ የታመንኩበት እንጀራዬን የበላ ወዳጄን ያልኩት ተረከዙን አነሳ ካለ በኋላ ኢየሱስ ክርስቶስ በመንፈሱ ታወከ ይላል። ሁለት ጊዜ በመንፈስ ታወቋል፣ በጣምም ተቸግሯል። ኢየሱስ ክርስቶስ እኮ ማዕበል ሲነሳ በታንኳ ውስጥ ሆኖ በዛ ጭንቀት በዛ መከራ ምንም ያልሆነ ሰው ነበር። በኋላ ግን በእነኚህ ምክንያቶች ከዛም የበለጠ ሊሆን ይችላል፣ ግን በመንፈስ እስኪታወክ ድረስ የደረሰበት እጅግ። በትንቢተ ዘካርያስ መጽሐፍ ላይ እንዲህ የሚል እጅግ የሚያስደንቅ ቃል እናገኛለን ሰውም ይላል በእጅ መካከል ያለው ቁስል ምንድን ነው ብለው ሲጠይቁት፣ እሱም በወዳጆች ቤት የቆሰልኩት ቁስል ነው ብሎ መለሰላቸው የሚል በትንቢተ ዘካርያስ ምዕራፍ 13 ስድስት ላይ ታገኛላችሁ። ስለዚህ ኢየሱስ የመጀመሪያውን ቁስል የቆሰለው በጠላቶቹ ቤት ሳይሆን በወዳጆቹ ቤት ነው። እንግዲህ ብዙ ጊዜ የምናየው ወዳጄ ነው ባልነው ሰው ስንቆስል የኔ በምንለው ሰው ስንቆስል ለምን መንፈሳችን። በእርግጥ ኢየሱስ ክርስቶስ መለኮታዊ ያል ነበር፣ ግን የሰውን ባህሪ ይዞ በነበረበት ወዳጁ ባለው ብዙ ጊዜ አብሮት በኖርም ብዙ ነገር ሲያደርግ ባየው ሰው ተከዳ። ስለዚህ ያ በጣም አስቀድሞም የተነገረለት ነው በዘካሪያስ መጽሐፍ ታስታውስሱ ከሆነ ይሁዳ ኢየሱስ ክርስቶስን ሊሸጥ ከማሰቡ ከጥቂት ሰዓት ከአንድ ሰዓት በፊት ይመስለኛል በቢታንያ በስሞን ቤት ተገኝቶ ነበራል። በስሞን ቤት በነበረበት ጊዜ ያቺ አመንዝራ ለምጻሙን ለመፈወስ ነበር እዛ የተገኘ። ስለዚህ ያቺ አመንዝራ ማርያም የምትባለው አመንዝራዋ ሴት የስሞንን ለምፅ ካዳነ የእኔንንም በውስጤ ያለውን ማንኛውም ነገር በሽታም ቁስለትም ሁሉም ነገር ይፈውስልኛል ብላ ተገኝታ ነበር። እዛ ስትገኝ ክብር የሆነ ሽቶ ይዛ ሄዳ ነበረ። በዛን ሰዓትም በተመሳሳይ ሰዓት ይሁዳ እዛ ቤት ነበረ። ማርያም በኢየሱስ ክርስቶስ እግር ላይ ሽቶውን ብልቃጡን ሰብራ ስታፈስ ይሁዳ ቁጭ ብሎ ሂሳብ ይሰራ ነበር ቁጭ ብሎ ሂሳብ ይሰራ ነበር። እሷ ከመሸታ ቤት መታ ነፍሷን ስታድን፣ ይሁዳ ግን ሶስት ዓመት ተኩል ከኢየሱስ ጋር ሲማር ኖሮ ለገንዘብ ብሎ ነፍሱን ያጣ ሰው ነው። መላእክታት በሰማይ የአንድ ነፍስ በተመለሰ ደስታ በበት ሰዓት፣ ይሁዳ ግን ነፍሱን ያጣ ሰው ነው። ምንድን ነበር ያለው ይህ ተሽጦ ለድሆች አይመስ አይሆንም ወይ የሚል የድካም የሆነ የሚያደክም ይላል ነው ኢየሱስ ክርስቶስ ሌላውን የማያበረታታ ከተከታታይ ትምህርት መጥቶ ከማቴዎስ አምስት ብፁዓን ናችሁ ከሚለው መጥቶ ይሁዳ ነፍሱን አጣ። ስለዚህ ይሁዳ ያነሳው ቃል እንዲሁ የሚያደክም መሆኑን ማየት እንችላለን። ይቺ ሴት እየሱስ እግር ላይ ያፈሰሰችው የሦስት መቶ ዲናር የሚሆን ይሁን እንጂ ይሁዳ ደግሞ ለምን የሚል ጥያቄ ማለት ምክንያቱም በወቅቱ የገንዘብም ችግር ኖሮበት ይሆን አላውቅም። መጽሐፍ ቅዱስ ላይ ግን ኃጢአቱ ነበር እንደዛ የሚያደርገው ያንን ትልቅ ንጉስ እንግዲህ እሷ የሶስት መቶ ዲናር ሽቶ እግሩ ስር ስጥ ይሁዳ በእውነት ሳይሆን ይሁዳን ሲሸጠው ደግሞ ማርያም ሳ አስደንግጧታ እንዴት ያንን ጌታ ደንቆሮ እንዲሰማ ሲያደርግ ሽባን ሲፈታ ዓይነ ስውርን ሲያበራ ያየውን ሰው በሰላሳ ብር እንዴት ይሸጠዋል? ብላ ደንግጣ ይሆናል እንደውም ለምንድን ነው ይሁዳ በሰላሳ ብር ኢየሱስን ክርስቶስ የሸጠው ብለን ስናይ፣ መልሱን በወሪዘ ሰዓት ምዕራፍ 2132 ልናገኘው እንችላለን። በጣም የሚገርመው ደግሞ ይሁዳ ኢየሱስን በሸጠበት ሰዓት የማቴዎስ ወንጌል መንገድ ወንጌል ምዕራፍ 27 14 ላይ ስታነቡ ምን እንዳለ ታውቃላችሁ። ምን ልትሰጡኝ ትወዳላችሁ ነው ያለው። ያንን ጌታ ምዕራፍ ማቴዎስ ወንጌል ሀያ ሰባት አስራ አራት ና እንዳውም ደስ ይለኛል። ማቴዎስ ወንጌል ምዕራፍ ሀያ ሰባት አስራ አራት ላይ ያወጣ ካለ ደስ ይለኛል። ምዕራፍ አስራ አራት ቁጥር ላይ በዚያ ጊዜ ቱ ይሁዳ የሚባለው በነገራችን ላይ ወንጌላት በሙሉ የይሁዳን ስም ሲጠሩ በኒክኔሙ ነው። ያስቆርቱ ይሁዳ ወይንም ደግሞ ኢየሱስን አሳልፈው የሰጠው እያሉ ነው። ምናልባት የወንጌላት መጽሐፍ የተጻፉት ይሁዳ ከመክዳቱ በኋላ ስለሆነም ሊሆን ይችላል። በኒክኔሙ ነው እንጂ አሁን የተጠራጠረው ቶማስ ወይንም ደግሞ ጴጥሮስንም ቢሆን አልተናገረም ሶስት ጊዜ የከዳው ጴጥሮስ ተብሏል ምክንያቱም ሁለቱም በስተመጨረሻ አካሄዳቸውን ጋር አድርገዋል ክፋቱ ግን እና ኃጢአቱ መሞ ጊዜ የአስቆሮቱ ይሁዳ የሚባለው ካህናት ሄደ ምን ልትሰጡኝ ትወዳላችሁ እኔም እሰጣችኋለሁ እነሱም ሰራ መዘኑለን ከዚችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበረ። ስለዚህ ምን ልትሰጡኝ ትወዳላችሁ? እንደውም መዝሙረ ዳዊት ስለ ኢየሱስ ክርስቶስ ሲናገር የተርሴስ እና የደሴት ንጉሣት እጅ መንሽ የሚያቀርቡለት የአረብ ነገሥታት ስጦታ የሚሰጡት ሰባት ረጅም አድካሚ ጉዞ ተጉዘው ወርቅ ዕጣን የሚሰጡት ይላል። ስለዚህ ይህንን እግዚአብሔር ይህንን ክርስቶስን ነው በሰላሳ ብር አሳልፎ የሰጠው። ስለዚህ በዘጸአት ምዕራፍ ሃያ አንድ ላይ ሰላሳ ሁለት ላይ ስታዩ እስኪ ዘጸአት ለምን ኢየሱስ ክርስቶስ በሰላሳ ብር እንደተሸጠ አንድ ግልጽ የሆነ ነገር እንድናይፈልግ ለምንድን ነው በሰላሳ ብር የሸጠው? ዘፀአት 2ያአንድሳነት፣ ይቅርታ፣ በወንድ ባሪያ ወይም ሴት ባሪያ ቢሆን የበሬው ት ሳር ሰቀል ለጌታቸው ይስጥ በሬውም ይወገር ይላል። በአዲስ ኪዳን መጽሐፍ ስታዩ በመጽሐፍ ቅዱስ ስታዩ ኢየሱስ ክርስቶስ የባሪያን መልክ ይዞ መጣ ይላል። የባሪያን መልክ ይዞ መጣ። ስለዚህ ሰላሳ ብር የባሪያ ዋጋ ነበረ። በነዛ ዘመን የባሪያ ዋጋ ሰላሳ ብር ስለነበረ ነው። ስለዚህ በዚህ ዋጋ ኢየሱስ ክርስቶስ አሳልፎ የሰጠው አልደራደርበትም። ምንም ነገር ስጡኝ አልደራደርበትም፣ የዋጋውን። ለነሱ አሳልፎ ሰጣቸው። በዚህን ያክል ስጡኝ ብቻ ነው ያላቸው። ስታስቡ ስታስቡት ቅድም እንዳልኩት ደንቆሮ ሲያድን ሲፈውስ ብዙ ነገር ታምር ሲያደርግ ያየውን በትምህርቱ እኮ ምኩራሮች ሁሉ እስኪዘጉ ድረስ አድርጓል። ብዙ ተከታይ አፍርቷል። ሌሎች መቅደሶች በሙሉ እስኪዘጉ ድረስ ያደረገውን ጌታ ስለዚህ የዮሐንስ 18 የሚያወራ ወደ ዋና ጥቅስ ስንመጣ ዮሐንስ 18 የሚያወራ ጌታ ኢየሱስን ለማያት በይሁዳ መሪነት የሊቀ ካህናት ዘበኞች ወይንም ጠባቂዎች ከሆኑት ጋራ ወደ ጌተሰማኔ ሲመጣ ሲመጡ ጴጥሮስ ለማንኛውም ብሎ ያዘጋጀው ሰይፍ ነበረው። ገጀራም ልንለው እንችላለን። በአሁኑ ለማንኛውም ብሎ ላይ ይጠቅመኛል ብሎ የያዘውን ነገር አውጥቶ ጆሮ እንደቆረጠው ይናገራል። እንግዲህ አስቡ፣ ቀኝን ሲመታ ግራን ስጥ ብሎ እያስተማረ፣ ጴጥሮስ ግን ሰይፍ ነበረው። ሊይዙ ሲመጡ በሉቃስ ምዕራፍ 22፣ 51 ላይ መቆረጡን ብቻ አይደለም ፣ ሉቃስ ጥሩ ጸሐፊ ነው፣ ብዙ ነገሮችን አያልፍም ዳብሶ አዳነው ነው የሚለው፣ ወይም ፈወሰው ይላል። አራቱም ወንጌላት ጴጥሮስ ጆሮ እንደቆረጠ ይነግረናል። ዮሐንስ ደግሞ ማን እንደሆነ ሁሉ ይነግረናል። ሉቃስ እንደምታውቁት በመጽሐፍ ቅዱስ ማብራሪያ ላይ ሳይሆን ዶክተር ነው ይለዋል፣ ሐኪም ብዙ ነገሮችን ከነኛ አንግል ሁሉ ነው የሚያየው። ኢየሱስ ክርስቶስ ሊጸልይ ያኔ አሳልፎ ከመስጠቱ በፊት ኢየሱስ ክርስቶስ ሊጸልይ በጭንቀት በነበረበት ሰዓት ከውስጡ ደም መሰል ፈሳሽ ይወጣ ነበር ያለው፣ ከሕክምና አኳያም ይመስለኛል ሂማቶ ሃይድሮሲስ የሚባል የበሽታ አይነት አለ። ሰው በጭንቀት ሲሆን ከፍተኛውን ነገር ሲሆን ከሰውነት የሚወጣ እንደ ደም፣ ስለዚህ ዶክተርም ነበረ። ለዚህ ነው ጆሮ የመቀጠሉ ነገር ለሉቃስ በጣም አስፈላጊ ነበር፣ ፈወሰው የሚለውን ነያዩ። ሌሎቹ በእርግጥ እንደተቆረጠ ተናግረዋል። እንግዲህ በሰላሙ ጊዜ ቆርጦ ማነው ይዞት የነበረው ሰይፍ ጆሮውን ቆርጦ ጣለው ነው የሚለው ዮሐንስ ወንጌል 18 ቅድም የተነበበውን እንደገና ላንብበው። 18 10 ላይ ስሞን ጴጥሮስም ሰይፍ ስለነበረው መዘዘውን የሊቀ ካህናቱን ባሪያ መትቶ ቀኝ ጆሮውን ቆረጠው። የባሪያውም ስም ማልኮስ ይባል ነበር። ዛሬ ማልኮስን እንድናየው የፈለግኩት ከዚህ አኳያ ነው። ማልኮስ በሊቀ ካህናት ግቢ ውስጥ ዘበኛ ነው። ዘበኛ ከሆኑት ሰው አንዱ ነው። የተደረገለት ሰው ነው። በዛ ግርግር፣ ኢየሱስን ለመያዝ በተደረገ ግርግር አፍታ ባልጨረሰ፣ መቼ ተጀምሮ መቼ እንዳለቀ በማይታወቅበት በዛ ግርግር ውስጥ ጆሮውን ያጣ ብቸኛ ቁስለኛ ነው ማልኮስ። ጆሮውን ማጣቱን ብቻ ሳይሆን እንደገናም የተቀጠለለት ሰው ነው። ማልኮስ ሳስበው ከሊቀ ካህናቱ ጋር ሆኖ ኢየሱስን ክርስቶስ ለመያዝ ሰንሰለት ይዞ የመጣ ነው። ዱላ ይዞ የመጣ ሰው ነው። በዛ ግርግር ቁስለኛ ሆነ፣ ተፈወሰ። ነገር ግን ቅድም ናሂድ ቀጥል ሊል ነበር የመጣው። ጆሮውን ከቀጠለለት በኋላም ቀጥል ብሎ ሄዷል። ስለዚህ ማልኮስ ጆሮው ተቆርጦለትም ማነው ተቀጥሎለትም ኢየሱስን ክርስቶስ ይዞት የሄደ ሰው ነው። ያ ጆሮ ሉቃስ እንደሚለው ዳብሶ ዳብሶ ፈወሰው ነው የሚለው በመጽሐፍ ቅዱስ። ጆሮን የተቆረጠው ጨለማ ነበር። በዛ ሰዓት ያ ጦርነት የተደረገው ማታ ነው። በዛ ሰዓት ጆሮውን አንስቶ ቀጠለለት የሚል አናገኝም? አዲስ ጆሮ ነው የሰጠው። አዲስ ጆሮ፣ ያ አሮጌ ጆሮ ምን ያደርግለታል? በሊቀ ካህናቱ ግቢ ውስጥ እነኛ ሰዎች እንያዝ፣ እንግደል፣ እናሰቃይ ሲሉ ሲሰማበት የነበረው ጆሮ ነበር። ኢየሱስ ክርስቶስ ግን አዲስ ጆሮ ነው የሰጠው። ያም ሆኖ ግን ጌትነቱን አላመነም። አዲስ ጆሮ ሲሰጠው አምላክነቱን አምኖ አዳኝነቱን፣ ፈዋሽነቱን አምኖ ተንበርክኮ ይቅር ማልኮስን ስታዘበው ደግሞ አንዳንድ ጊዜ ኢየሱስ ክርስቶስን ለመያዝ በሄደ ጊዜ ኢየሱስ ክርስቶስ አንድም ቅድመ ሁኔታ አላስቀመጠለት። ትድን አለህ እጅ ላይ የያዝከውን እኔ ልትይዝ የያዝከውን ፈንሰለት ጣልና እመን አላለው። ፕሪኮንዲሽን አላስቀመጠለት። እንዲህ እንዲህ ብታደረግ እንዲያደረግልሃለውም አላለው። ጴጥሮስ ጆሮውን ቆረጠ፣ ፈወሰው። ዳ ነው አዳ ነው ያንን ያደረገለት እንዳልኳችሁ በጴጥሮስ ማን ነው ጴጥሮስ ጆሮውን ሲቆርጠው የማልኮስ ጆሮ እንደ ፀጉር ተቆርጦ የሚያድግ ነገር አይደለም። ወይም እንደ እንደ ጥፍር ተቆርጦ የሚያድግ ነገር አይደለም። ማልኮስ ደግሞ በሊቀ ካህናቱ ግቢ ውስጥ ዘበኛ እንደመሆኑ መጠን ሲጠራ አቤት ማለት አለበት። ስለዚህ ጆሮው የሚሰማበትም እንጀራውም ጭምር ነበር ማለት ነው። ኢየሱስ ክርስቶስ ደግሞ የመለሰለት ጆሮውን ብቻ ሳይሆን እንጀራውንም ጭምር ነው። ሲጀመር አይሁዳን ቆራጣ አይወዱም ከከተማው ነበር የሚያስወጡት። እንደውም የአይሁዳን ታሪክ የሚያበቃ የሚመስለኝ ነበር ጠባቂ ነው። ስለዚህ ቆራጣ ስለሆነ ወዲያ ነበር የሚሉት። ስለዚህ ማልኮስን ጆሮውን ፈወሰለት እንጀራውንም ነው የመለሰለት። ማልኮስ ግን ለዚህ ውለታው ወገቡን ይዞ አሳልፎ ነው የሰጣቸው። ይሁዳ ነው አሳልፎ የሰጠው ግን አንድም ቦታ ላይ ማልኮስ ለተደረገለት ነገር ሲያርጋ ሲያመሰግን ስላላገኘሁት ነው። ሶ ዛሬ ልነግራችሁ የፈለኩት ሊተካ የማይችል ነገር በህይወታችን ውስጥ ምንድን ነው አጥተ ነው የነበረው። እኛ ራሳችን ልናረገው የማንችለው ሊያድግ የማይችል ነገር በኢየሱስ ክርስቶስ ተመልሶውልናል። ኢየሱስ ክርስቶስ እንዲሁ መልሶልናል። ሊያድግ የማይችል ህይወታችን፣ አንዴ ቢቆረጥ በፍጹም ልናገኘው አንችልም። ስለዚህ መልሶ የሰጠን ህይወት ነው። ቀላል ጉዳይ አይደለም። እንግዲህ አተን የነበረው ነገር እኔ ምናልባት ወደፊት ስለኔ በምስክርነት ምሰተው ነገር እኔ አጥቸው የነበረ ነገር ብዙ ነው። ኢየሱስ ግን መልሶልኛል። የቱ ጋር ተጀምሮ የቱ ጋር እንዳለቀ በማታውቁት የማጣት ውስጥ ነበራቸው። በጨለማ ነበረ። ያ ጨለማ የነበርንበት ጊዜ ምናልባት የእያንዳንዳችን የህይወት ታሪክ የተለያየ ሊሆን ይችላል። ነገር ግን በዛ ውስጥ በነበርንበት ጊዜ ነው አለምንም ቅድመ ሁኔታ ኢየሱስ ህይወታችንን የመለሰልን ስለዚህ እናመሰግነዋለን። አም ስለዚህ ማልኮስ ያን የቆሸሸ ጆሮ ነው ወስዶ አዲስ ጆሮ የሰጠው። እኛም የቆሸሸ ማንነታችን ተወስዶ ነው አዲስ ህይወት አዲስ ነፍስ የሰጠው። ስለዚህ እግዚአብሔር እናመሰግናለን። ዛሬ የተከፈለላችሁ ዋጋ የተቀጠለልን ህይወት ቀላል አይደለም። ለዚህ ውለታ ዝም ማለት አያስፈልግም። እኔ ማልኮስ አይደለሁም ለተደረገል ነገር ዝም የምለው። ስለዚህ እናንተም ማልኮስ አይደላችሁም ለተደረገልን ነገር ምስጋና አለ። ለተደረገልን ነገር እልልታ አለ፣ ጩኸትም አለ። ስለዚህ ዝም ልንል አይገባም። የተመለሰልን የተደረገልን ነገር በጣም ብዙ ነው። ምክንያቱም ኢየሱስ ክርስቶስ ለማልኮስ የመለሰለት ነገር ዝም ብሎ ጆሮ ነገር አይደለም። ይሄ ካርትሌጅ የምንለው ነገር አይደለም። ሁለመናውን ነበር። እኛም ወደ ኢየሱስ ክርስቶስ ስንመጣ ልክ እንደ ማልኮስ ከነዱላችን ነበር ከነ መምቻች ጣል ወይንም ጣሉ ይሄንን እንዲያደርግላችኋለሁ አርልኝ ያለ ምንም አይነት ቅድመ ሁኔታ አላስቀመጠም። እንዲሁ ነው ይዳን ነው የኛ ህይወት። አንድ ጊዜ ቢጠፋ አንድ ጊዜ ቢሞት ራሳችን ጠግነን ራሳችን አንበበን ራሳችን ተገዳድረን ምን መልሰው ነገር አይደለም። ስለዚህ ኢየሱስ የሰጠን ትልቅ ነገር ነው። እግዚአብሔር ይመስገን። ከአብ ጋር የነበረን የተቆረጠ ህይወታችን ኃጢአት፣ የቆረጠው አዳም የቆረጠውን ህይወት የቀጠለ ኢየሱስ ክርስቶስ ነው። እናመሰግነዋለን። ለውለታውማ ዝም አይባል፣ ዝም አንልም። ለዚህም ነው ማልኮስ አይደለሁም እኔ ልል የፈለግኩት ሁላችንም ማልኮስ አይደለን። ማልኮስ ምናልባት ለምንድን ነው ጌትነቱን አምኖ እግሩ ስር ወድቆ አዳኝ ነህ ያላለው ብዬ አስባለሁ? ለምንድን ነው ምናልባት ሊቀ ካህናቱን ፈርቶ ይሆን? ኒቆዲሞስን በማታ ተሸሽጎ እንዳየው ኒቆዲሞስ ኢየሱስን አውቃለሁ አንተ ከላይ የመጣህ ነው ብሎ እንዳለው ይሆን ይሆን ብዬ አስባለሁ። ምናልባት በጌቶቹ ቤት ያለውን ፍርፋሪ ማስቦ ሊሆን ይችላል። ብዙ ጊዜ እኛስ እንደዚህ አይነት ህይወት ውስጥ እንኖር ይሆን? ያንን ነው ልናስብ የሚገባው። እንደ ማልኮስ ዝም አንልም። እኔ እንደ ማልኮስ ዝም አደለም። ማልኮስ ለተደረገለት ነገር ምላሽ ያደረገው አሳልፎ መስጠት ነው፣ ወይም የታዘዘውን ግዳጅ መወጣት። ኢየሱስ ክርስቶስን አስሮ ወስዶታል። እንደኔ፣ ምክንያቱም ምንም ነገር ያደረገው ምንም ነገር፣ አመሰግንሃለሁ ይሄን ስላረክልኝ ያለው ነገር የለም። ስለዚህ ያንን እንድናደርግ ነው እንዳልኳችሁ ብዙዎቻችን ሕይወታችን የተመለሰው በአመፃ ውስጥ ሆነን በአመፃ ውስጥ እምቢ ብለን ባለንበት የሕይወቴ ዋስትና ነው ብለን የያዝነውን ነገር እንደጨበጥን ግን ያ የህይወት ዋስትና ምንም እንዳልሆነ እንኳን እንዳናቅ ሆነን ባለንበት ሁኔታ ውስጥ ኢየሱስ ክርስቶስ ደርሶልን የሱ ሆነናል። ሕይወታችንን ያደሰው የተከተል ነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ ትምህርት ብቻ አይደለም፣ ራሱ ህይወት ነው። ህይወት ነው። ህይወት በእኛ ውስጥ ያለውን ህይወት ያደረገ ኢየሱስ ክርስቶስ ነው። ስለዚህ ይህንን አምላክ እጅግ አድርገን ልናመሰግን ይገባል። ልንይዘው እኔ ማልኮስን ሳስበው የትምህርቱ ትኩረት እዛ ላይ፣ ማልኮስን ሳስብ እንዲህ የሚል ይመስለኛል፣ ልንይዘው ስንሄድ ሌሊት ነበረ እንደደረስኩም ጆሮዬ ተቆረጠ። ተመልሶ ለጓደኞቹ ካስያዘው ያዘው በኋላ ጆሮዬ ተቆረጠ፣ መልሶን ፈወሰው እያለ ነበር። ሳስበው ያንን በሚልበት ሰዓት እሱ በተከለው ጆሮ፣ ኢየሱስ በመለሰለት ጆሮ ኢየሱስ ክርስቶስ በሊቀ ካህናቱ ግቢ ውስጥ በጅራፍ ሲገረፍ ይሰማው ነበር። የጅራፉን ድምፅ የመግረፊያውን ድምጽ እየሰማ እስካሁንም ድረስ ትቶት ሄደ ሳስበው እንደዛ እየተረከላቸው የነበረ ይመስለኛል። ጆሮዬን መለሰው፣ ዱላ እንዳያስኩ ምንም መከላከል ሳልችል ጆሮዬን ቆረጠው፣ ግን መልሶ ሰጠኝ እያለ በአዲሱ ጆሮ እያባመጠው እንደነበረ ይገባኛል እና እንግዲህ ማልኮስ ምን ያክል ምን አይነት ሰው እንደሆነ ከራሳችን ጋር እናስተያየት። እኛ ዛሬ ለተደረገልን ነገር ዝም ብለን ነው የምናልፈው። ብዙ ነገር ያደርግልናል። ቅድም በእምነት እዚህ ስትል ነበር ልንናገረው የምንፈልገው ነገር መዓት አለ፣ ግን አንለውም። ስለዚህ ሁል ጊዜ ኢየሱስ ክርስቶስ ያደረገልን ነገር ብዙ ነው፣ የመለሰልን ነገር ብዙ ነው። ዝም ልንል አይገባም፣ ምስጋና ይገባዋል። እንደውም ዳዊት ሲዘምር ሳለ ነፍሴን መለሳት ስሙም በጽድቅ መንገድ መራት ይላል። ይህንን ነው ልንል የሚገባው ለእኔና ለእናንተ። ግን ለማልኮስ ጆሮን ነው የመለሰው፣ ለእኛ ግን ነብሳችንን ነው የመለሰው። ይህ አምላክ ደግሞ ይመስን እግዚአብሔርን እናመሰግነዋለን። ስለዚህ እኛ ማልኮስ አይደለን። በሕይወታችን ውስጥ ለተደረገልን ነገር ሁልጊዜ እግዚአብሔርን ልናመሰግን ይገባል። ከና ኃጢአታችን እንቀርባለን ነገር ግን ኃጢአታችንን ይቅር ሲል ምስጋና ይገባዋል፣ ልንናገር ካፋችን ልናወጣው ይገባል። እግዚአብሔር ይመስገን። እንግዲህ የኢየሱስ ክርስቶስ ያለፈበት መከራ፣ ማልኮስ ግን የተደረገለትን ነገር ምንም እንዳልተደረገለት ዝም ብሎ መሄዱ ከራሳችን ጋር እስኪናወዳድር እግዚአብሔር የመለሰልን ነገር በጣም እጅግ ብዙ ነው። ስለዚህ ዛሬ እዚህ የተገኘ ነው፣ ዛሬ በፊቱ ያለ ነው። ይሄንን ነገር እንድንመሰክር ነው፣ ይሄንን እንድንል ነው፣ እግዚአብሔር እናመሰግንሃለን እንድንል ነው። ይሄንን ሁሉ እንድናደርግ እግዚአብሔር ጸጋውን ያብዛለን።